እየገባላቸው አይደለም። በዛ ላይ ደግሞ ከሚሰሩት አንጻር ደሞዛቸው ተመጣጣኝም አይደለም። በዛ ላይ ደግሞ አንዳንድ ሰራተኞች ከተሰጣቸው የሰራ ሰዓት ውጭ ቢሰሩ ግን ገንዘባቸው ተመጣጣኝ አይደለም። ቆይ ቆይ፣ ምንድን ነው የፈለከው? እኚህ ሰራተኞች ሰራተኞች እንተዋቸው። አናማ ምንድን ነው? አባትህ እኮ ነኝ። አባዬ፣ ይህ እኮ የቤተሰብ ጉዳይ ሳይሆን የህሊና ጉዳይ ነው አባዬ። ስለዚህ

ይሄ የእኔ ቤት ነው እንጂ እሱ አይደለም። ኡፍ አሁን ይሄ አንተ የስራ ፍልስፍና ግሽግሽ እንዳለኝ የልውልና የልጁ ነዋ። አንተ ደግሞ አሁን ምንም አታውቅም እንዴ? እሻው ልጅቷን የሆነ ነገር ብላ አሳምናት። ደግሞ ማይሆን ነገር እንዳይፈጠር ቆየ፣ እኔ እስክመጣ መጠበቃ። ቦታችሁ ችግር ፈጥራችሁ የጠበቃችሁ። ልጅቷ እንደዛ መናገር አልነበረ። በቃ ሁን ለፖሊስ ታመለክታለች፣ ከዛ ቤተሰቦቿ ይሰማሉ፣ ደግሞ የዋናም ትሰማለች። ክንዱ የቤት ሰራተኛዋን ሀናን እያስጨነቀት ይገኛል። አንቺ ከዚህ ቤት ምግብና ጽባ ብቻ ሳይሆን ስራሽ ከዚህ በኋላ ብዙ ነገሮችን መስራት ይጠበቅብሻል፣ ግዴታ ደግሞ በተለይ እኔን ማገዝ አለብሽ ያለ በለዛ ግን አነቄ ነው ምገልሽ እያለ እያስፈራራት ይገኛል። ይህን ቤተሰብ አንድ ለማለት ትተባበርኛለሽ። እንደዚህ እያናገራት እያለ ልዑል ወደ ኪችን ይገባል። የምትፈልገው ነገር አለሽ ብሎም ይጠይቃታል ሀናን ከንዱንም አድቤት ካየሁ በኋላ እንዴ አንተ ከዜና ምን ትሰራለህ? በማለትም ጠይቆታል። አው ጨርሻለሁ፣ የምፈልገው ነገር ነበረኝ ወጣው ብሎም ተከታትሎ ወጣ። ወይዘሮ ሀናም አይልጅ አመሰግናለሁ፣ ምንም የምፈልገው ነገር የለም ብላ ሸኛቸው። ልዑል በይመጣላት እንደተለመደው ከንዱ እየደበደባት ነበር። ሀናን ከንዱም ከቤት ከወጣ በኋላ ቀጥ ብሎ ወደ አባቱ ቢሮ ይሄዳል። አቶ አሎም ስራው እንዴት ነው ብሎም ጠይቀዋል። ልዑልስ እንዴት ነው ብሎ ሲጠይቀው ልዑል እኮ ስራውን ትቶታል ከጓደኞቹ ጋር መጠጥ ቤት ምናምን እያለ ልዑልን በአባቱ ፊት ጣል ጣል እያደረገ እሱን ከፍ ከፍ እያደረገ ይገኛል። ስራውን እየሰራ አይደለም በአባቱ ፊት ዝቅ እንዲል ያደርገዋል። እንደዚህ እያለ እያወራ ከትንሽ ደቂቃ በኋላ ልዑልም ወደ አባቱ ቢሮ ውስጥ ይገባል። ልዑል እኮ ለቤተሰቡ የማይሰጠውን ጊዜ ለጓደኞቹ ቢሰጥ ይመረጣል እያለ እያቀጣጠረም ነበር ክንዱ። ልኡልም ወደ አባቱ ቢሮ ከገባ በኋላ አባቱ ቋንተ ልጅ ምንድነው ነገር ንቀት ነው እንዴ እኔ እንዴት ነው ዝም ብለህ ሳተኝና ሰላም ሳትልኝ የማገባ ብሎ ቆጣውን ያነሳበታል ወይስ ደግሞ አላየኝም ወይስ ደግሞ ንቀት ነው አራባዬ እንደዛ አይደለም ሰራተኞቹ ጋ እኮ እያወራሁ ነበር ከንዱ እኮ ይነግራል ብዬ ነው ስለ ስራው ሰራተኞችን እያወራሁ ነው ሌላ ምንም ነገር የለም ብሎ ለማስረዳት ቢሞክርም ከንዱ ነገሩን አቀጣጥሎ ሰነም ስለነበረ አባቱ ምንም አይነት ሀሳብ እንዲሰጥ አልተናገረም እና እድልም አልሰጠውም። ልዑልም ገባውና ወደ ክንዱ ቢሮ ከሄደ በኋላ ምን እያደረክ ነው? ምን ብለው ነው ለአባቴ? ብለው ይጠይቀዋል። ደግሞስ ለምንድን ነው በስርዓት የሚሰሩትን ሰራተኞችና ገንዘባቸውን የማትሰጣቸው? በዛ ላይ ደግሞ ለምንድን ነው የምደበድባቸው? እነሱ እኮ ሰው ናቸው፣ የቤት ልጅ አላቸው፣ ልጃቸውን ያስተዳድራሉ። አንተ ምንድን ነው? የአይምሮ ህሊና የሚባል ነገር የለም እንዴ? በአግባቡ አሰራቸው እንጂ፣ ደግሞ ያላቅማቸው የምታሰራቸው ለምንድን ነው? ብሎ ቢጠይቀው ምሎል ክንዱ እኔ ክንዱ ነኝ፣ አያገባኝም። እዚህ እኮ ሁሉም ሰው የሚመጣው ለስራ እንጂ ለመቀመጥ አይደለም እያለ ይመልስለታል። ሰራተኞችን አትበድል ብሎ ቢናገረውም ክንዱ ምንም እየሰማን ነበረም። አያገባኝም፣ ግድ የለኝም የሚል ምላሽ ነበር የሰጠው ለልዑል። ልዑልም ምን አስበነው ነው ይህ ቢሮ እኮ የአባታችን ነው። የአባታችን ቢሮ እስከሆነ ድረስ ደግሞ ስራውን ልክ ራሳችን እንደምንሰራው እና የራሳችን አድርገን ብናሰራቸው እየተሻለ ነው ብሎ ምክር ቢሰጠውም ክንዱ አሁንም አሻፈረኝ፣ ይህ ቢሮ የራሴ ነው እያለም ይመስላል። ተረትም ተርቶበታል። ከዚህ በኋላ እንደዚህ እንዳትናገረኝ አሁን ቡጣኒን ከቢሮ ብሎም አስወጥቶታል። ጨርሻለሁ፣ ሀሳቤን በማለትም ዝም እንዲል አድርጎታል። ልዑልም ወደ ቤቱ ከተመለሰ በኋላ ቁጭ ብሎ እያሰበ ይገኛል። እዚህ ጋር እኮ ያሉት እነዚያ ሰዎች ሰዎች ናቸው እንደኛ። እንዴት አድርጌ ነው እነሱን ሳልበድልና ሳልጎዳ የማገዛቸው እያለ እያሰበ ነው። ከየትኛው ልሁን ይላል። በእምነት ሳሎን ላይ ቁጭ ብላ ነበር። እናቷ ወይዘሮ ኤልሳ መጣችና ልጄ፣ ለምንድን ነው ፊትሽ እኮ ልክ አይደለም? ምግብ በላሽ? ብላ ስጠይቃትም ምግብ አልበላሁም፣ ለምን ስትባልም እነዚህ ሰዎች የሚሰጡኝ ምግብና የሚሰሩት ምግብ ምንም እየጣፈጠኝና እየወደድኩት አይደለም፣ ብላ ለእናቷ ትናገራለች። ወይዘሮ ኤልሳም ታዲያ ምን ይደረግ፣ አንቺ ካልበላሽ ሰራተኛ ቀየር፣ ብላ ብታማክራትም አይ አልፈልግም ብላለች። ስለዚህ ችግሩ ከሰራተኞች ሳይሆን ችግሩ ከራስሽ ነው ብላ መልሳላታለች። ይህን ጸበይሽን አባትሽ እንዳይሰማ አስተካክ እያለች የምክራቻትም ነበር። ሰራተኞቹን ደግሞ ለቀቀርያቸው ራቂ ብላታለች። ወይስ ደግሞ እኔ ሰርቼ እንዳብለሽ ነው የፈለግሽው አለቻት። ልዑልና አቤላ በሌላ በኩል ተገናኝተው ነበር። ልዑል ምን ሆነ ነው ይለዋል። እኔ እያወራሁ እኮ ስለ ሀሳቤና ስለ ደረሰብኝ ችግር ሀሳቤን እያካፈልኩህ አንተ ግን እያዳመጥከኝ አይደለም ይለዋል ልዑልን ልዑል የተፈጠረውን ነገር ለአቤላ ለጓደኛው ቢያማክረው አቤላ ግን ነገሩን ቻላ ቻላና ናቅ ናቅ እያደረገው ይገኛል። ምንድን ነው የምታወራው? እኔ እኮ ስለ ስራን ማውራህ ይለዋል። አቤላም አንተ ብትሰራ ባትሰራ ምን ያደርግልሃል አባትህ እኮ ዘናጭ ባለ ሀብት ነው ብሎ መለሰለት። ልዑል እኔ ገንዘብ ሳይሆን የምፈልገው ሰው ነው ይላል። ለማንኛውም ከዚህ ቦታ ለምን ጠራኝ ብሎ ሲጠይቀው የሆነ ሰው ላስተዋውቅ ነው ይለዋል። ቶሎ ወደ ቤት መመለስ አለብኝ ንገረኝ ጉዳዩን አቤላም ወደ ቀጠረው ቦታ ወስዶ ልጅቷን ያስተዋውቀዋል። ይቺ ልጅ ቴና ትባላለች፣ ካንተ ደግሞ የሆነ ልጅ አለ ብሎም ያስተዋውቀዋል። ልዑል በጣም የደነግጠና እንዴት ሊሆን ይችላል? እኔ አላውቅሽም። በእርግጥ ነው አንድ ጊዜ የጠጣን ጊዜ አይችሻለሁ፣ ከዛ በኋላ ግን አላየሁሽም ይላታል። ልጅቷም እንዴ እስካሁን እኮ ልጅን ብቻዬን የማሳድገው አግዘኝ፣ ዳይፐርም ምናምን እያለችው ነው። አቤላም እስካሁንም እኔ እየገዝጓን ነበር ብሎ ይከራከራል። ማለት አንተ ሁሉ ነገር እያወቅ እንዴት እስካሁን አነገርከኝም? ሲለውም አይ ነገሩን አሁን ነው የሰማሁት ብሎ እንደገና ያጮረብረዋል። አሁን እኔ ምንም የማውቀው ነገር የለኝም ከአቤላ ስልክሽን ተቀብዬ እደውልልሻለሁ አለው፣ በማለትም ተለይቷቸዋል። ልኡልም ወደ ቤት ከተመለሰ በኋላ የቱ ጋር እንደሆነ ሰተቱ ባላውቅም፣ ግን ደግሞ በጣም ከባድ ውስጥ ነኝ ያለሁት። ዮሐናና በእምነት ዮሐና ስራውን እየሰራች እያለ በእምነት ትመጣና ስሚያንቺ እንደለመድሽው እቀይልስ ልትሰርቂ ነው ወይስ ደግሞ ምን እየሰራች ነው ትላታለች። አሁን የወሰድሽውን እቃ በፍጥነት መልሽ፣ ብላ ስጠይቃትም እኔ ምንም የወሰድኩት እቃ የለም ስትላት፣ በዚህ መጥረጊያ ነው የምከሰክስሽ ወገብሽን፣ ብላ ቀማቻትና እውነትም እንዳለችው በእምነት ደበደበቻት ይሆናል። ዮሐናም ኦ ብላ ጮኃለች። ክንዱና ሀና ሀና በመንገድ ላይ ነበረች። ወይዘሮ ሀና ይላታል፣ በሀሳቤ የተስማማሽ እንዴ? አንተ እኮ ጥሩና መልካም ልጅ ነህ፣ በዛ ላይ ደግሞ የቤቱ የመጀመሪያ ልጅ ነህ። ለምንድን ነው እንደዚህ የምታደርገው? እባክህ አቶ አለሙ እኮ ወንድሜ ነው ትለዋለች ምን አሁንስ ወንድምሽ ሆነ ብሎም ይናገራታል ሁለተኛ በመንገድ እንዳላገኝሽ ብሎ ዝቶባት ይሄዳል ዮሃናም ኪችን ሆና ኤልሳ መጣችና የት ነታና ብላ ሰጠይቃት እግሯን እያመማት ስለሆነ አልመጣችም ማለቻት ጀምራችሁ ብላም አኮረፈች ዮሃናም በጣም እያዘነች ነበር እናቴ ከምን አይነት ቤት ውስጥ ነው የምትሰራው ለካ እንደዚህ ጨካኝ ናቸው እንዴ አባቴ ከሞተ በኋላ እናቴ ምንም አላረፈችም ምን አለ ወደዚች ምድር ባልተፈጠርኩና ባልተመለስኩ እያለች እያሰበችና እየተጨነቀች ነው እናቷ ምን አይነት ስራ እንደምትሰራና ምን አይነት ጸበይ ይዛ እንደምታስተናግድ በዚው ተረድታለች። ህይወቴ ተመሰቃቀለ። ማርቆስ እና አለሙ ማርቆስ በደረጃ ውስጥ የተካሄደውን የፋይል ሰነዶችን ለአቶ አለሙ ያስረደዋል። እነዚህ ፋይሎች እንደዚህ ሲሆኑ እኔ የትጀ ነው በማለትም ይጠይቃል። አቶ አለሙ ማርቆስም እስካሁን ታዲያ የት ነበር ከነገር ሲፈጠር ብሎ ሲጠየቅ፣ እንዴ አቶ አለሙ እኔ እኮ አዲስ ሰራተኛ ነኝ በማለት መልሷል። ማለት ማን ነበር ስምህ? ማርቆስ የልኡል ጓደኛ? አዎ ይህ ከሆነማ አንተ ራሱ ተሳስተሃል፣ ወንጀለኛ ነህ፣ ተጠያቂ ነህ ብሎም ይጠይቀዋል። ሌሎች እስ የጠፉ ፋይሎች እነሱ የት እንዳለው አላውቅም እየፈለግኳቸው ነው ብሎም መልስ ሰጠው። ፋይሎችን እፈልጋለሁ ብለህ ብትወስድ ስ ይለዋል። እንደዛ ካሰቡማ አንተ የምታምነውን ሰው ከራሴ እንዲከታተለኝ አድርግ ይለዋል። አይ እንደዝማ አይሆንም፣ አንተም በራሴ መንገድ ታጣራለህ ነገሮችን፣ እኔም በራሴ መንገድ አጣራለሁ ይለዋል። ልዑልም የተደረሰበትን ነገር ለማወርክ እያማከረው ነው። ልጅማ ሊኖረህ አይችልም አቤላን እንደማላምነው ታውቃለህ በአንድ ታውቃለ ቀን እኮ ሕይወት የተበላሸ አባቴ ቢሰማስ ቤተሰቦች ስ እያለ እየተጨነቀ ነው ይህ ነገር የተፈጠረው በፈቃድ አይደለም በዛ ላይ ደግሞ ነገሮቹ ምን ያክል እውነተኛና እርግጠኛ እንደሆኑ ማጣራት አለብህ ልጅቷ ማን ነበር ያልከኝ ስሟን ቲና ቲና ልጅ አለኝ ካለች እውነቱን ለማወቅ ዲኤንኤ ትመርመር ማለት አቤላ ኮ ጓደኛ ነው እንዴ ልጠረጥረው ቻልክ ቢለውም አዎ በቃ እንደዛ ነው ብሎታል ዮሃናና በእምነት ዮሃና ስራዋን እየሰራች እያለ ኪችን ውስጥ በእምነት ትመጣና፣ ምናው አንች ፊት መሳሽ ትላታለች። ስልክ እኮ እያወራች ስለነበር ነው አለቻት። ምላሽ አትስጭ ካሁን በኋላ የምልሽን አድርጌ ትላታለች። አሁን ቀጥ ብለሽ አሳይመንቱን ስሬልኝ ያለበለዚያ እያለሽ ስትፎክርባት፣ ግን እኮ አሳይመንቱን እኔ ከምሰራው አንች ብትሰሪው የተሻለ ነው የሚጎዳሽ አንች ነው ስትላት፣ በጠፍ ትላታለች። እሽ በቃ እሰራለው ብላም ተስማማች። አለሙና ከእንዱ ፋይሎች የት ነበሩ ብሎም ጠየቀው አባ እያስጨነቀኝ ነው በማለትም ክንዱ ይመልሳል። የተወሰኑ ፋይሎች ጠፍተዋል አውቃል። ስለ ሰራተኞችስ እርስ አንዳንድ ነገር እየተባለ ነው ሰምታል። አዎ ሰራተኞችን እየተከታተልኩ ነው ፋይሎችንም እየፈለግኩ ነው ይላል። ሁሉንም ፋይሎች ፈልጋቸው በዚህ ወር ቢሮአችን የሚጎበኙ ሰዎች ይመጣሉ። አንድ ነገር ቢጠፋ ግን ተጠያቂው አንተነ ብሎ ያሳስበዋል። ምን በማለትም ተንተባትዋል ክንዱ። ክንዱ ስራውን ያውቃልና፣ አቤላ ስልክ እያወራ ነው ከቴና ጋር። ይህን ነገር ምን ያገናኘዋል ከአንቺ ጋር ይላታል። እኔ ብዙ ነገር እያቀድኩ፣ እሷ ደግሞ አፈረሰችው እያለም ይመስላል። ክንዱና ማርቆስ ፋይሉን ስጠኝ ይለዋል፣ ቢሮ ውስጥ ቁጭ ብለው። የምን ፋይል አልሰጠም፣ ለአቶ አለሙ ነው የምሰጠው ይለዋል። እኔ እኮ አለቃህ ነኝ፣ ያለዚያ ትባረራለህ ብሎም ያስፈራረዋል። እኔ ከስራ መባረሩ ምንም አይመስለኝም ይለዋል። ክንዱም በንዴት ምን ጥቅ ያደርገዋል። ቅዱስም ማስረጃ እየሰበሰበ ስለነበረ ቪዲዮ ቀርጾታል። እራብና ደህንነት እንዴት እንደሆነ ታያለህ ከዚህ ቢሮ ውስጥ ካስወጣው እያለ ቢፎክርበትም፣ ማርቆስ ግን ምንም ጆሮ አልሰጠውም። ልዑልና አባቱ ልዑል የተፈጠረውንና ለሰራተኞቹ የደረሰባቸውን ግፍል ግፍ ለመናገር ይሄዳል ወደ ቢሮ። ሳላውቀው ቢሮዬን ዘረፍከኝ እንደ ይለዋል። አባቱም አያ አባዬ፣ ምናልባት በቢሮ ውስጥ የሚካሄዱትን ነገሮች ካላወቅ ልንገርህና ላሳውቅ ብዬ የመጣሁት በማለት ሲመልስም አባቱ በቆጣ አንተ ማነህ ሲጀመር ከዚህ ቢሮ ና ስራ ብለህ እምቢ ብልሃል። ስለዚህ የሚል ልታደርግ ነው። ልክ ከሳኝ ነው ከሰራተኞች ጋር ተሰባስበው በማለት ይናገረዋል። እረ እንደዛ አይደለም ብሎ ለማሳመን ቢሞክርም አባቱ ግን በጣም ተናድዶ አባት ክልከት ሰው ነው በማለትም ተቆጥቶ እንዲወጣ አድርጎታል። ከቢሮ ወደ ቤት ከተመለሰ በኋላ ታሎንም ለሚስቱ ልጅሽንማ ከዚህ ቤት ማባረር አለብኝ፣ ሊከሰኝ ነው እኮ ተባብሮ ከሰራተኞቹ ጋር እያለ ያወራት ነው። አይ አንተ ደግሞ ጀምረህ፣ እኔ በእርግጥ ስለ ስራህ ምንም የማውቀው ነገር የለም፣ በእርግጥ ልጅን ደግሞ እያወቀው አይደለም ትለዋለች። ሰነፍ ነው እያለ ያወራል፣ ልጅ ከዚህ ቤት መውጣት የለበትም እያለች እየተከራከረች ነው። አቤላና ማርክ ደስታ ሊገለኝ ነው ይላል። ማለት ፍቅር ይዞኛል። ያቺ ከነ ልዑል ቤት የምትሰራው ዮሃና ምንም አይነት ፊት አሰጠኝም ነበር። አሁን ግን ደስ ብሎኛል። አንተ እንዴት እንደስ ታደርጋለህ? ልዑል እንደሚወዳት ታውቃለህ? ይለዋል አውቃለሁ፣ ነገር ግን ከሁለታችን አንዱ ያሸነፈ ይወስዳል ይላል። ቲና ተመልሳ መጣ ነበር ልዑልን ለማግኘት ማርቆስም ነበረና ተሰብስበው ቁጭ ብለው ስታገኛቸው በጣም ተደናግጣ እኔ እኮ ብቻህን መስሎ ነበር፣ ለካስ ተሰብስባችሁ ነው የመጣችሁት። ልጅን አስተኝቼ ነው የመጣሁት፣ ስለዚህ መሄድ አለብኝ ብላ ትቻኮላለች እነሱም የመጡበትን ሀሳብ ዲኤንኤ ምርመራ ልንመረመር ነው፣ ልጁ የኔ መሆኑን ላረጋግጥ ነው ሲላት፣ በጣም ተደነግጠ እና ገንዘቡን ሰጠኝ ያለዛ ግን እሄዳለው እያለኝ ስትከራከር ነበር። አቤላም እኔ ሳልመጣ ነገሩን ጀምራችሁት እንዴ ብሎ ሀሳብ ሰጥቷቸዋል። የራሳችሁ ጉዳይ እኔ ልጅን አስተኝቼ ነው የመጣው ብላም ጥላቸው ሄደች። ሁሉንም ማበላሽሁት፣ አሁን ቤተሰቦች ያውቃሉ ዮሐናም ታውቃለች እያለ ልዑል ደግሞ እየተጨነቀ ነው። የአባቴን ታሪክ ደገምኩት ኮት ማለት ነው ይላል። ከዛ ዮሐናም ትለየኛለች። ድራማ በዚህ ላይ የተቋጨው። ሰላም ጤና ይስጥልን ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኙ መልካም ጊዜ ይሆንላችሁ።